መስማት ከተሳነኝ በኋላ ትምህርት መማር ስላልቻልኩ አቋርጬ የቀን ስራ መስራት ጀመርኩኝ። በቀን ስራው ያገኘሁትን ብር በማጠራቀም የንግድ ስራ ቀየርኩ። የተለያዩ የቁም እንስሳትን ማለትም በግ፣ በሬ በመሸጥ ስራ ጀመርኩኝ። ይህንን ስራ አሳድጌ በአሁኑ ሰዓት የቡና ፋብሪካ ውስጥ ወደ ውጭ የሚላኩ የቡና ማዳበሪያዎች ላይ ጽሑፍ የማተም ስራ እየሰራው ነው። በዚህ ስራዬ ደግሞ አምስት ሴቶችን ቀጥሬ እያሰራው ነው ያቀረብኩትን አንደኛ ፎቶ ነበረ። ያ ፎቶ በሬ ስነግድ ያለሁበት ነው። ሶስተኛው ደግሞ የቡና ፋብሪካ ውስጥ ማሽን ላይ እየሰራው ያለሁበትን ነው። አራተኛ ያተምኳቸውን ስራዎች በፎቶ ነው ያቀረብኩት። ደረጃው ላይ ከአፍሪካ 270 አካል ጉዳተኞች ውስጥ 16 ውስጥ መግባት ችያለሁ። ብቸኛ መስማት የተሳነው ደግሞ እኔ ነኝ። በጣም በጣም ደስ ብሎኛል። የተደሰትኩበት ምክንያት ደግሞ አሁን ባለው ሁኔታ አምባሳደርም የመሆን ዕድል እንዳለኝ ሰምቻለሁ። ይህ ደግሞ ትልቅ ደስታ ፈጥሮልኛል።